ሱራፌል ትጂን አስገብቶ ሲቀጠቀጣት እሷ ግን ምንም መናገር አልፈለገችም ስለ ቤዛ ሱራፌል ትጂን ቆይ ቤዛን ምንድን ያደረግሻት ምን አስነክተሻ ነው እንዲያደነዘሻት እያለ ቢያንገላታት ቢያስራትም እሷ ግን መናገር አልፈለገችም እናም በስከ መጨረሻም ከታሰረችበት ይፈታትና ወደ ሳሎን ትሄዳለች ከቤት እንድትወጣ ነበር እየተፈታችሁ እሷም መሄዳለው ብላ ነበር። እሷ ግን ጭራሽ ሳሎን ገብታ ቁጭ ብላ፣ ሉላ ሉሊት ወደ ሳሎን ስትሄድ ትጂ ወንበር ላይ ቁጭ ብላ ነበረ። እናም ግራ ብትጋባ እንዴ፣ መኖኞች ነው? ማታ ደህና ነበርሽ እንዴ? ምንድን ነው እንደዚህ ያበላለዝሽ? ማን ጋር ተደባድበሽ ነው ስትላት፣ አይ ምንም ትላታለች። ቆይ ምንድን ነው ስትል፣ ሱራፌል የሳሎን ወንበር ከፍቶ ይገባል። ያው ሰይጣን ነዋ፣ ሰይጣንን ሰይጣን ነው የሚመታው፣ ማን ይመታታል ብለሽ ነው ይላታል። አዎ ለማንኛውም አሁን እርቦኛል፣ ቁርስ ታቀርቢልኛለች ቤዛ ስትል ቤዛን ታዛታለች። ምን አልሻንች? ጭራሽ ቤዛን ነው እንዴ ቁርስ አቅርቢልኝ የምታያት? እሷ ላንቺ ቁርስ አቅራቢ አይደለችም ይላታል ሱራፌል። ትጅም ኦኬ፣ ለካ ሰራተኛ አለን፣ ያች ማን ነበረ ስሟ? ሰራተኛዋ ሳሮን ትባላለች እሷም ያንቺ ገረድ አይደለችም። ለአንቺ ቁርስ አታቀርብም። ራስሽ ተነስተሽ ማቅረብ ሲጀመር መብላትም አይጠበቅብሽም። ከዚህ ቤት መውጣት አለብሽ ይላታል። እዩልህ እሱን እንኳን አታስበው ስትለው እኮ ለምን እዩልሽ ትጂ እገልሻለሁኝ፣ ቤቴ ከቤቴም ከህይወቴም ውጭልኝ ይላታል። እሷ ግን እሱን ከማንጓጠጥና ከማፋጠጥ በስተቀር ሌላ ምንም ማድረግ አልፈለገችም። አልወጣም። ምናልባት አንተ ተወጣ ይሆናል እንጂ እኔ ግን አልወጣም ትለዋለች። እኮ እንዴት ስት ሴል ወደ አንገቷ ሲሄድ እጁን ሲሰደው ሱራፌል እባክህን ተው ስትል ትነግረዋለች። ቤዛ ማለትም ቤዛነኝ ቤዛ ባትሆንም ቤዛ ነኝ ብላ የቤዛ መንትያ ነበረች። ይህን ሁሉ ታሪክ ሱራፌል አያቅም። ሉላ ስለ ቤዛ ምንነት ስለማታቅ ግዴታ ዝም እያለች ነገሮችን እያሳለፈች አንዳንድ አማርኛ ብቻ ጣል ከማድረግ ውጭ ሌላ አማራጭ የላትም። አሁን ሁሉንም ነገር እነሱ የሚሏትን አቀርባለሁ ካለች መዋረዷ ስለሆነ የምታውቀው ታሪክ የለም። እናም ግራ ተጋብታለች። ሁሉንም ነገር በዝምታ እያሳለፈች ነው። እናም ሱራፌል ትጂ፣ እገልሻለሁ፣ ዛሬ እዚህ ቤት ካገኘሁሽ እገልሻለሁ ይላታል። እናም እጁን ከመስደዱ ሉላ በጣም ተናዳ ስለነበረ እባካችሁ ተው፣ እባክህ ሱራፌል እባክህ ስትለው እምቢላታል ሱራፌል እዛ ያለ ቆይ። አንቺ ግን ቆይ፣ ለምንድን ነው እኔ እኮ እዩልህ ምንህም አይደለሁም፣ ለምንድን ነው ከትጂ ጋ የምትጣላው? በቃ ኔ ምንህም አይደለሁም በቃ ኔ እናንተ እኮ በቅርቡ ልንፋታ ነው ስትለው እኮ ለምን ለምን በቅርቡ ትዋለሽ ዛሬውኑ አትዩ ምና ዛሬውኑ አትፋችም እንዴ ፍቻ አትጠይቂውም ስትል ትጂ ትናገራለች። በዛን ሰዓት ሱራፌል በጣም የናደድና ቆይ፣ ምን ያልሽን ያለሽ ይላታል። አንችነሽ ከህይወቴም ከተዳሪ ውጭ ልኝ፣ አንቺ ሴትዮ እኔ በች ሰበብ እንዳትሆኝብኝ ይላታል። በዛን መሀል ሱራፌል በጣም ተናዱ ስለነበር ትጅም ጥላቸው ወጥታ ትሄዳለች። ማለትም ትጅ ሳቱን ትጅ ዘው ቁጭ ብላ ከሱራፌል ጋር እየተፋጠጠች ነበረ። እናም ሉላ ጥላቸው ትሄዳለች። በዛን መሀል እዩ ልህ መቼም እኔ አልወጣም አንተ ትወጣለህ እንጂ ትለውና ትጅም ሱራፌል ላይ ተናግረው ትተው ተከትላ ትወጣለች። በዛን መሀል ሉላ አክስቷ መኝታ ቤት ትሄዳለች። ወይ ልጄ ምንድን ነው ምን ሆነሽ ነው አክስቴ እኔ ሱራፌል የሚባል ሰው በጣም እያሳዘነ ነው ያለ ሀጢአቱ ሀጢአት አበዛሁበት የእውነቴን ነው ምልሽ አክስቴ እኔ አላቅም ብቻ ግን አንቺ መታከም ስላለብሽ ብቻ መስዋዕት ከፍለው በጣም ነው የሚያሳዝነው ደግሞ ያቺ ትጂ ደግሞ ተደብድባለች መሰለኝ አላቅላትን በላልዛለች ትላታለች አክስትየዋ ግን እዩልሽ ልጄ እኔ ግን አንድ መናቅ ምልሽ ነገር አለ ለምን ለዚህ ልጅ እውነት አሁን አንነግረውም ያለ ሀጢአቱ እውነቴን ነው እህትሽንም የሆነ ነገር አድርጋት ከሆነ ማወቅ አለብን፣ ስትል እዩልሽ፣ መጀመሪያ እህቴን በህይወት ካላሳየሽ ምንም ነገር አላረግልሽም ብያታለሁ። ስለዚህ እህቴን ታሳየኛለች፣ ግዴታ ማሳየት አለባት እህቴን ማየት አለብኝ ትላታለች እሺ በጣም ጥሩ እና ታዲያ እህትሽን ማግኘት አዎ ያለችበት ቦታ ወስዳን ታሳየኝ እፈልጋለሁ ትላታለች በጣም ጥሩ እሱም አንድ ነገር ነው ግን ሁሉንም ለሱራፌል ብንነግረው ና ይችን እርኩስና ረመኔ ትጅን ብናስወጣት ምን ይልሻል ስትል አክስቲያንችን መታከም አለብሽ ትላታለች በዛን መሀል እስኪ ለማንኛውም አክስቲ አሁን ዝም ቢያንቺ እኔ ጨርሷዋለሁ ሁሉንም ስትል ሉላ አክስቷን ዝም ታስብላታለች። ትጂ ግን የተወሰነችው ውሳኔ ደግሞ ከሮቤል ጋር አሁን ላይ መግጠም ነው። እንደፈለገች ማሽከርከር እንዲመቻት ገንዘብ ከሮቤል መቀበል ትፈልጋለች። እናም አሁን ደግሞ ሉላን ቢዛነች ብላ እራት ጋበዘች ብላ ቤት ልታመጣው ነው። ምክንያቱም በዛን ሰዓት፣ ሱራፌል ጨርቁን ጥሎ ብንብሎ ከዛ ቤት ውልቅ ብሎ እንዲሄድላት በዚህ ማመን አለባት። እናም ትጂ ይህንን ነገር አስባለች። በአጋጣሚ እሷም ቤት ገብታ ወደ ኪችን ቁርስ እየሰራች ነበረ። ምክንያቱም ሳሮን እረፍት ሄዳለች አስፈቅዳት። ስለዚህ ለሱራፌል ምግብ መስራት ስለነበረባት፣ ሉላ እዛው ነበረች ኪችን። እናም ሱራፌል ከኋላ ሄድና ቤዝዬ ሲላት፣ አንተ ሰውዬ አትንካኝ፣ እባክ ዞር በልልኝ ትሏለች። ቆይ ምንድን ነው እየተካሄደ ያለው ግን ምን ሁነሽ ነው? ቆይ ቤዛ እባክሽ እውነቱን ንገሪኝ ሲላት፣ ምንም እውነት የለውም በቃ ምግብ እየሰራሁ ሰርቼ ስጨርስ አመጣልሃለሁ በቃ አትንካኝ ስትለው፣ እዩልድ ንገሪ። ቆይ ቤዛ እኔና አንቺኮ እንደዚህ አልነበርንም። ቆይ ምንድን ነው የመጣብሽ? እቺ ትች ምንድን ነው ያደረገችሽ? ሲል ብዙ ነገሮችን ሲያፋጥጣት ትች ትመጣለች። ቆይ ዛሬ እንግዳ አለ ማታ፣ ስትል አንድ ሴትዮ እያወራን መሰለኝ እኛ ከኛ ዘወር በይ ይላታል ሱራፌል። አይ እንግዳ ደግሞ ምን አይነት እንግዳ ነው የሚመጣው ስትል ትመልስላታለች ቤዛ እናም